ይህ አዋዜ ሰበር ነው። አንድ ከፍተኛ የራሽያ ጀነራል ባላሺካ የተባለች ከተማ ውስጥ በቦምብ መገደላቸው ተሰማ። ባለስልጣኖች እንዳሉት አስደንጋጩ ዜና የተሰማው ፕሬዚደንት ቭላዲሚር ፑቲንና የአሜሪካ ልዩ ልኡክ ዊትኮፍ ክሬምሊን ውስጥ ከመገናኘታቸው ጥቂት ደቂቃዎች ቀደም ብሎ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን በሥልጣኔ የመጀመሪያዎቹ መቶ ቀናት አከትማለሁ የሚለው ቃላቸውን ለማድረግ የተፋፋመ የተኩስ አቁም ስምምነት ድርድሮች እያካሄዱ ነው። ከዚህ ቀደም ከራሽያው ኃያል ቭላዲሚር ፑቲን ጋር ሦስት ጥልቅ ውይይቶች ያደረጉት ስቲቭ ዊትኮፍ በቤተ መንግሥታቸው አቀባበል ያደረጉላቸው ራሳቸው ፕሬዚደንት ቭላዲሚር ፑቲን ነበሩ። ዛሬ አርብ ከሳች የኢትዮጵያና የሞስኮ ሰዓት አቆጣጠር ተመሳሳይ ነው። የራሽያ ዜና ምንጭታስ እንደገለጸው ዊትኮፍ ከራሽያ ከፍተኛ ተደራዳሪ ክሪል ዲሜትሪየቭ እና ከቀድሞ በዋሽንግተን የራሽያ አምባሳደር ዩሪ ኢሻኮቭ ጋርም ተገናኝቶ መነጋገራቸው ተወስቷል። ይህ ወሳኝ ውይይት በሚደረግበት ሰዓት ሕይወታቸውን መንገድ ላይ የተነጠቁት ጄኔራል ያሮስላቭ ሞስካሊክ የራሽያ ጦር ዋና የዘመቻ ዲሬክተሬት ምክትል ኃላፊ ነበሩ። ጄኔራሉ የተገደሉት በቮልስዋገን ጎልፍ መኪና ውስጥ ይጠመደ ፈንጂ ፈንድቶ ሲሆን ቦታውም ከሞስኮ በስተ ምሥራቅ 32 ኪሎ ሜትር ርቃ በምትገኘው ባላሺካ ከተማ ውስጥ ነበረ። እስካሁን ለጥቃቱ ኃላፊነት የወሰደ ቡድን የለም። ጥቃቱ ዩክሬን በጦር ሜዳ ወታደሮችን በኬሚካል ጦር መሣሪያ ስመትተዋል ስትል የምትከሳቸው ሌተና ጀነራል ኢጎር ክሪሎቭን ጨምሮ ሌሎች ራሽያ ባለሥልጣኖች ከተገደሉባቸው ሁኔታ ጋር ተመሳሳይ ነው ተብለዋል። የራሽያ የራዲዮሎጂካል የባዮሎጂካል እና ኬሚካል መከላከያ ኃይሎች አዛዥ የነበሩት ክሪሎቭ ባለፈው ታህሳስ ወር በሞስኮ መኖሪያ አፓርትመንታቸው ህንፃ ቅጥር ግቢ በራፍ አጠገብ በአንድ በኤሌክትሪክ በምትሠራ ሞተር ሳይክል ላይ ተጠምዶ በነበረ በርቀት መቆጣጠሪያ የፈነዳ ፈንጂ መገደላቸው አይዘነጋም። ዛሬ የተገደሉት ሞስካሊክ በድብቅ ፈንጂ የተጠመደባትና የፈነዳችው መኪናቸው ውስጥ እንዳልነበሩና ነገር ግን ከአቅራቢያ ህንፃ ወጥተው ወደ መኪናቸው ተጠግተው ሳለም እንደ ፈነዳና እንደ ገደላቸው ራይባር የተባለው የቴሌግራም ገጽ አስታውቋል። ቦምቡ ቤት ሰራሽ ነው ተብሏል። ኢሳያስ። የራሽያ የምርመራ ድርጅት ኤፍኤስቢ በቦታው ላይ ተገኝተው ምርመራ እያደረጉ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ግን በክሬምሊን የፕሬዚደንት ቭላዲሚር ፑቲንና የአሜሪካው ልዩ ልዑክ ዊትኮፍ እጅግ ወሳኝና ቁልፍ ነው የተባለ ውይይት በመካሄድ ላይ ነው። እንደምታውቀው በአሁኑ ሰዓት ዶናልድ ትራምፕ የሥልጣናቸው መቶኛ ቀን ከመጠናቀቁ በፊት ጦርነቱን ለማስቆም ባላቸው ቁርጠኛነት እንዴት ሊፈቱት እንዳሰቡ እቅዳቸውን ለሞስኮም ለዩክሬንም በይፋ አቅርበው ውጤት የሚጠባበቁትበት ሰዓት ነው። በተለይም በአሁኑ ሰዓት ብስጭታቸው ያለው ከዩክሬኑ ፕሬዚደንት ዘሌንስኪ ጋር በተያያዘ ነው። ራሳቸው እንደተናገሩት በራሺያ በኩል የተጠየቀችውን ሁሉ ማለት ለሰላም ስምምነቱ ሲባል ለመገፋት በጣም ተባባሪ ሆናለች ነው ያሉት። ምን ማለታቸው እንደሆነ ሲያስረዱ ሞስኮ ጠቅላላ ዩክሬንን የመጠቅለል ሐሳቧን ትታለች ሲሉ ነው የገለጹት። ዶናልድ ትራምፕ አንድ ነገር በጽኑ ያምናሉ። ይህ ጦርነት ቢቀጥልና ቢገፋ በተለይ የአሜሪካን በማትሳተፍበት ሁኔታ የመጨረሻ ውጤቱ የሚሆነው የራሽያ ተጨማሪ ግዛቶችን እየጠቀለሉ መምጣትና በመጨረሻም ራሳቸው ፕሬዚደንት ዘለንስኪ ተገፍተው ተገፍተው አገር አልባ እንደሚሆኑ ነው። ከዚህ አንጻር ይህን ጦርነት ለማቆም አይነተኛ መንገድ አድርገው ያቀረቡት በ2014 በፈረንጅ አቆጣጠር ራሽያ በእጁ ያስገባቻትን የክሬሚያ ልሳን ምድር አሜሪካ በራሽያ ግዛትነት ማወቅ ይህንንም ዩክሬን ተቀብላ እንድታጸድቀው መጠየቅ ነው። በተጨማሪም ደግሞ አሁን ውጊያ እየተካሄድ በሚገኝባቸው በአራቱ የዩክሬን ግዛቶች ላይ ራሽያ አሁን በያዘቻቸው ቦታዎች ላይ እንድትቆም እና እዚህም ላይ ተመስርቶ የሁለቱ አገሮች አዲስ ድንበር እንዲሰራ ወይም እንዲሰመር የሚል ነው። ፕሬዚደንት ትራምፕ ይህንን ጦርነት ለማስቆም ዋነኛ ወይም ደግሞ ትልቅ የማስማሚያ ነጥብ እንዳገኙ ነው የሚያምኑት። ራሽያን ባለችበት ለመቆም መወሰኗ ለሳቸው ትልቅ እመርታ ነው። ከዚህ ቀደም ራሽያ የነበራት አቋም የጀመርኩትን ጦርነት በማጠናቀቅ እነዚህን አራት ግዛቶች መቶ በመቶ ካልተቆጣጠርኩ በስተቀረም የምቀመጠው የሰላም ድርድር የለም ትል ነበር። አሁን እሱን አንስታ ጦርነቱን ወታደሮቿ፣ የእግረኛ ወታደሯ ገፍቶ በሚገኝበት ስፍራ ለማቆም መስማማቷ እንደዚሁም ይሄ ትልቅ ነጥብ ሆኖ ነው በዶናልድ ትራምፕ በኩል የተቀባይነት ያገኘው። በአንጻሩ ደግሞ ዩክሬን ሲጀመር ከ11 ዓመት በፊት ከእጇ የወጣውን ክሪሚያ ልሳነ ምድርንም በምንም እና በምንም ሁኔታ የራሺያ ግዛት አድርጌ አላውቅም በማለት የዩክሬኑ ፕሬዚደንት ዘለንስኪ የሰጡትን መግለጫ በጣም ከመናደዳቸው የተነሳ ዶናልድ ትራምፕ ጉረኛ ብለዋል። ወይም ቦስት ቦስቲንግ ወይም በአማርኛ ቦስት እንላለን አይደለም፣ ተራ ቡሰታ ነው በማለት ነው የገለጹት። ፕራክቲካሊ ማድረግ የምትችለው ምንም ነገር የለም ማለታቸው ነው። በዚህ ደረጃ የዩክሬኑን ፕሬዚደንት ላይ ተጽዕኖ እያደረጉ ነው። ዛሬ አዲሱ ዜና የኪየቭ ከንቲባና በሀገሪቱ የስልጣን ተዋረድ ከፍተኛ የሚባሉና በማንኛውም መመዘኛ ራሳቸውም የሀገሪቱ ፕሬዚደንት ሆኖ ለመመረጥ ሊወዳደሩ የሚችሉ ከሚባሉት ውስጥ አንዱ ኬቭ ከንቲባ የግድ ሰላም ለማግኘት መሬት አሳልፈን መስጠት ሳይኖርብን አይቀርም የሚል አስተያየት ሰጥተዋል። ይህም ይህም አይነተኛ እርምጃ ተወስዶ ሊደረግ ይችላል ለቢቢሲ አራት በሰጡት ቃለ ምልልስ ነው። ይሁንና ከንቲባው ይህንን ግዛት የመተው ወይም ግዛቱን አሳልፎ የመስጠት እርምጃን ጊዜያዊ ነው ሲሉ የገለጹት። ለማንኛውም አሁን ዊትኮፍ በአሜሪካ ማነው ዊትኮፍ በክሬምሊን ቤተመንግስት የሚገኙበት አራተኛ ውይይት ልባድርግ በዚህ ወር ውስጥ ለሁለተኛ ጊዜ መሆኑ ነው። በጣም ወሳኝና ቁልፍ መሆኑ ይነገራል። እስከ ማምሻው ምን እንደሆነ እንሰማለን ማለት ነው። በሩሲያና በዩክሬን መካከል አሁን ባለንበት ሁኔታ በሁለቱ ሀገራት ስምምነት ሊደረግ ይችላል እየተባለ እየተነገረ ባለበት ሰዓት ሩሲያ ውስጥ እንደዚህ አይነት ፍንዳታ መፈጠሩና አንድ ታላቅ የሩሲያ ጄኔራል መሞት አያደናቅፈውም ወይ የዚህ የሰላም ድርድሩን? በሌላ መልኩ ደግሞ ስንመለከት ሩሲያ ላይ እየተደረገ ያለው ተደጋጋሚ ጥቃት ጉዳዩን ይበልጥ አያከረውም ወይ? እንደምታስታውሰው ካሁን በፊት አንድ ከፍተኛ የሆነ የፑቲን አማካሪ ልጅ በተመሳሳይ መልኩ ተገላለች። እንደገና ደግሞ በተጨማሪ አንድ የመዝናኛ አዳራሽ ውስጥ የሙዚቃ ኮንሰርት በነበረ ሊፈጸም በነበረበት ወቅትም ደግሞ እንደዚህ አይነት ተመሳሳይ ሂደቶች ተከናውነዋል። እና እንደዚህ አይነት ተደጋጋሚ የሆነ ሩሲያ ውስጥ ያሉ ባለስልጣናት፣ የባለስልጣናት ልጆች እና እንደገና ደግሞ አንዳንድ ትልልቅ ቦታዎችንም መምታት በዩክሬን ነገሩን ይበልጥ እያካረረው አይሄድም ወይ? ሌላው ደግሞ ዶናልድ ትራምፕ እንደተናገሩት ከሆነ በዚህ ሰዓት ክሬሚያን ፕሬዚዳንት ዘለንስኪ በዚህ መንገድ ለምንድን ነው ማንሳት የፈለገው? በፊት ክሬሚያ በተወረረችበት ሰዓት ለምንድን ነው ዝም ያለው? እስካሁንስ ለምን በዝምታ ቆየ? አሁንስ ለምን ትልቅ ኢሹ አድርጎ አነሳው? የሚል ጥያቄ አቅርበው ነበር። ከአሁን በፊት አንተም ደግሞ በተደጋጋሚ አንስተህ እንደነበረው ዩክሬን ለብቻዋ ስትወጣ ክሬሚያ የእሷ አካል አልነበረችም። ክሬሚያ በመካከል ላይ እንደ ህግ ክሬሚያ ከተያዘች በኋላ የዩክሬን ፓርላማ ከተያዘች በኋላ ነው ዩክሬንን እንደራሱ አካል አድርጎ ህገ መንግስቱ ላይ ያስቀመጣት። አሁን ደግሞ ፕሬዚዳንት ዘለንስኪ ምንድን ነው እያሉ ያሉት? ሕገ መንግሥቴ አይፈቅድም ክሬሚያን አሳልፌ መስጠት አልችልም ነው ያሉት። ይሄ አካሄድ በሩሲያ እና በዩክሬን መካከል ሊመጣ የሚችለውን ስምምነት አያፈርሰውም ወይ? ይህ ስምምነት የመፍረስ ጉዳይ ብቻ ሳይሆን አሜሪካ በዴድ ላይን ነው አሁን እየተንቀሳቀሰች ያለችው፣ ለሁለቱም፣ ለራሽያም ለዩክሬንም ለአውሮፓውያኖችም እስካሁን ድረስ እዚህ ድረስ መጥቻለሁ፣ ላደራድር በከፍተኛ ባለሥልጣኖች ደረጃ በዓለም ዙሪያ ተንከልክያለሁ፣ አውጥቻለሁ፣ አውርጃለሁ፣ አዳምጫለሁ፣ ሀሳብ አቅርቤያለሁ፣ የተለያዩ ቦታዎች ላይ ለመነካካት ሞክሬያለሁ። እምትታርቁ ከሆነ ይሄ ነገር ጦርነት እንዲቆም የምትፈልጉ ከሆነ ይህ ጦርነት መቆም የሚችል ነው ወይ መቆም የሚችል ከሆነና መቆም የሚችል የሚሆነው ደግሞ እናንተ ይቆም ዘንድ ፍላጎት ሲኖራችሁ ነው ነገር ግን አንድ ነገር አስታውሳለሁ ይላሉ ፕሬዚደንት ዶናልድ ትራምፕ በነገራችን ላይ በጣም ነው ደስ የሚለኝ ሎጂካቸው በዚህ ላይ እሳቸው ደጋፊ ነኝ ጥዬ እወጣለሁ ማለታቸውን ነው እንጂ በዚህ ላይ እሳቸው የሚያነሱት ሎጂክ በጣም የሚያሳምን ነው። ይህ ጦርነት የሚቀጥል ከሆነ የሚቀጥለው በራሽያ እና በዩክሬን እንዲሁም በአውሮፓ አጋሮቿ ነው፣ አሜሪካንን አይመለከትም። ስለዚህ እዚህ ጦርነቱ ይህንን ጦርነት መቀጠሉን የፕሬዝደንት የዘለንስኪ እና የአውሮፓ ደጋፊዎቻቸው በተለይ ከፍተኛ ቱግ ቱግ የሚታይባቸው የእንግሊዙ ጠቅላይ ሚኒስትርና የፈረንሳዩ ፕሬዚደንት ማክሮን ናቸው። እንግዲህ ሌሎችንም ተይዞ ያዋጣናል፣ እንሄድበታለን፣ በዚህ መንገድ ተዋግተን አራቱንም ግዛቶች ነፃ አውጥተን ስናበቃ ክሬሚያንም እንደዚሁ ወደ እንዳት ሀገሯ እንመልሳለን የሚል እምነትና አቋም ካላችሁ ጦርነቱ ትቀጥላላችሁ። አሜሪካ ግን የጀንበረችን ውን ልጥታ ትኩረቷን ወደ ሌላ አቅጣጫ ትወስዳለች። ይህን ጦርነት ዶናልድ ትራምፕ እንዴት እንደሚያዩትም ግልጽ አድርገዋል። ለቭላዲሚር ፑቲንም ለዩክሬኑ ፕሬዝደንትም፣ ምንም ቢባል እናንተ የምትሉት ያው ብዙ ከዩክሬን ጦርነት ጋር ተያይዞ በራሽያ በኩል የጦርነቱ ምክንያት አለ የዩክሬን በኩል የተወረንድ ጥያቄ አለ። እሳቸው የሚሉት ግን በየሳምንቱ አምስት ሺህ ወታደሮች ሬሳ የሚረፈረፍበት የስጋ መፍጫ ጦርነት ነው። አሁንም በየሳምንቱ አምስትም አስር ሺህም ሰው እየፈጨን እንቀጥላለን የምትሉ ከሆነ ያዝልቅላችሁ። የለም ይሄ ጦርነት ይቁም የምትሉ ከሆነ በራሽያ በኩል ይሁንታ አግኝተናል። ዩክሬን ቁማንዶ ክሬሚያ በእጃቸው የቆየ ነው፣ አስራ አንድ ዓመት ነው የቆየው። አንድ ጥይት ሳትተኮስ ነው ራሽያ የወሰደችው። አሁን ደርሶ አትርሱኝ ማለት ምን ማለት ነው? ይሄን ልቀቅ፣ ይሄን እመን። እኛ የዩክሬን የራሽያ ክሬሚያ የራሽያ ግዛት ነው ብለን ነው የምንቀበለው። አንተ ምን ተቀበል። ሁለተኛ አሁን መሬት ላይ ባለው ውጊያ ቦታዎችን አስለቅቆ የመያዝ አቅም ኖሮት በማጥቃት ላይ የሚገኘው የራሽያ ጦር ነው። ባላቋረጠ የአሜሪካና የአውሮፓውያን ድጋፍና መሳሪያ አቀባይነት፣ ዲፕሎማሲያዊ ድጋፍ በመሳሰሉት ዩክሬን ማድረግ የቻለችው የጦር ግንባሯ እንዳይናድ ደግፋ መያዝ ነው። እውነታው ይሄ ከሆነ ይህ ጦርነት ያለ አሜሪካ ድጋፍ ቢቀጥል ሪያሊቲው ተጨማሪ ቦታዎች እንደ ዩክሬን ታጣላቸው የበለጠ የሰው ኪሳራ፣ የግዛት ኪሳራ ይመጣል። ስለዚህ አሁን ራሽያኖችን ባላችሁበት ቁሙ ብለን አሳም ብለናቸው፣ እሺ ብለዋል። ስለዚህ ይሄ መሰረት ሆኖ ጦርነቱ አሁን ያላችሁበት ወታደሮቻችሁ የረገጡት ግንባር አዲሱ ድንበራችሁ ይሁን። አዎ፣ በመካከሉ በዚህ መስመር የሚቆረጡ መንደሮች፣ ሰፈሮች ካሉ ይሄኛ ወደዚህ ይጠቃለል፣ ያኛ ወደዚህ ይግባ እያል ማስተካከያዎች እናደርጋለን። ተኩስ አቁም ይከበራል። ዘላቂ ሰላምም ስምምነት መፈራረም የሚያስችል ሁኔታ ይፈጠራል። የኔቶ አባልነት ጥያቄን በተመለከተ ዩክሬን አቶኝም የአውሮፓ ሕብረት አባል መሆን ግን ማንም አይከለክልሽም። የኔቶ አባል የማቶኝው አሜሪካ ቪቶ ታደርጋለች፣ ትቃወማለች ያሉት። ሌላው በጣም የሚገርመው ነገር ራሽያ ዋነኛ ጥያቄዎቿ ከነበሩት አንዱ ዲሚሊታራይዜሽን የሚባለው የራሽያ ጦር ቁመና በእጅጉ እንዲቀንስ ትጥቆቹም በዛው ደረጃ እጅግ በጠንካራ የፖሊስ ኃይል በሚባል እንዲመጠን እንዲገደብ ያደረገችውን ምታደ ቀርበው የነበረውን ጥያቄ ቶታሊ አልተነሳም። ራሺያም ይህን ጉዳይ አላነሳቸውም። ስለዚህ አሁን ከመቼውም ጊዜ ይበልጥ ዶናልድ ትራምፕ ተኩስ አቁሙን ከመቶ ቀን ከመድረሱ ምናልባት አምስት ቀን ነው እንደዚህ ያላቸው ከመድረሱ በፊት ተኩስ አቁምና እሱ ላይ ተመስርቶ ወደ ዘላቂ የሰላም ስምምነት ሊያመራ የሚችል ነገር የመጨበጡ አፋፍ ላይ ናቸው። አሁን ብቸኛ ገትሮ ያዛቸው እንቅፋቱ የሆነባቸው ዘለንስኪ ናቸው። ዘለንስኪ ደግሞ ምክንያት አላቸው። ክሬሚያ ልሳን ምድርን ከቶምና መቼም የራሺያ ነው ብለን አንሰጥም፣ አንፈቅድም ብለው ሲሉ በሌላ አነጋገር የአራቱን ግዛቶች የነዛ ፖሪዥያ የነኬርሶነን የነዶነት እስክና ሉዋንስክን ማ እንዳትጀምሩት ማለት እኮ ነው። ስለዚህ እዚህ ላይ ነው ሁኔታ ያለው። አሁን አዲሱ ዜና ሰላም የግድ አስፈላጊ መሆኑን በማንሳት የኪየቭ ከንቲባ የግድ ለሰላም ሲባል ልንተዋቸው ግዛት መተው ይኖርብናል የሚል ነገር አምጥተዋልና ይሄ እዚህ ላይ ነው የሚገኘው። እንግዲህ አሁን ከራሽያ ጋር የሚያደርጉት ድርድርም የዚህ አካል ነው። አዲስ ነገር ካለ ማታ የምንሰማው ነው የሚሆነው። ግድያውን በተመለከተ ያልከው የሰላም ሂደቱን ሊያስተጓጉለው ይችላል በሁለቱ ሀገሮች መካከል የተራ ነገር ነው። ለምሳሌ ያክል ለሐሙስ አጥቢያ ራሽያ ውርጅብኝ ነው ያደረገችው በሰባት የራሽያ ግዛቶች ላይ ውርጅብኝ ወደ መቶ አርባ አምስት ሰው አልባ እንደዚሁም ሰባ አምስት ሚሳይሎች ናቸው ጎደጎደችው። ከመካከሉ አስራ አንዱ ቦሊስቲክ ሚሳይል ነው እና የሚሊተሪ ወታደራዊ መዋቅር ነው የመታ ነው ነው ያለችው። እና ድብደባው በአስር ወራት ውስጥ ጊዜ ውስጥ እንደዚህ ተደብድባ አታቀምረ ዩክሬን። ምክንያቱም ለተወሰነ ጊዜም ጥቃቱ ጋብ ብሎ የነበረው አሜሪካ ያቀረበችውን የአንድ ወር የተኩስ አቁም ስምምነት ተከትሎ የተነሳው በዛ ውስጥ የኤነርጂ ተቋማትን እንምታ፣ ባህር ላይ እንታኩስ የሚሉ ቢያንስ ባይከበሩም በሀሳብነት የተነሱ ነገሮች የተወሰነ ማዕቀብ አድርገው ቆይተው ነበረ። ስለዚህ መመታታቱ እየባሰ ነው የሚሄደው። ለምሳሌ አሁን ዊትኮፍ ከፑቲን ጋር ተነጋግረው እንደወጡ በጣም እርግጠኛ መሆን የሚቻለው ሌላ የእሳት ሰደድ ወደ ዩክሬን፣ ሌላ የእሳት ሰደድ ወደ ሞስኮና ራሽያ መምጣቱ አይቀርም። አሁን ይሄ በብዙ ምክንያቶች ይደረጋል። አንዱ ለምሳሌ ራሽያ ጥቃቷን የምታፋፈምበት ምክንያት ዩክሬን ክችች ካለ አቋሟ እንድትመለስና ይሄ ድል ሳያመልጣት ስምምነት ውስጥ እንድትገባ ለማስገድድም ሊሆን ይችላል እንጂ አሁን የሚደረጉ ግድያዎች እነዚህ በዚህ ውጊያ ውስጥ ያሉ ሀገሮች ስለሆኑ በተለመደው የስጋ መፍጫ ውጊያቸው ይበቃቀሉበታል እንጂ ይህ የሰላም ድርድር ሁለቱም ሊፈልጉት የሚገባ ሊያመልጣቸው የማይገባ ነፍስ አድን ተደርጎ መታየት እንዳለበት የኬየቭ ከንቲባ በዚህ ጉዳይ ላይ ድምፃቸውን መጨመራቸውም ግምት ውስጥ ሊገባ ይገባል። አለም፣ ለትንታኔው ከወዲሁ አመሰግናለው። መልካም ምሽት ይሁንልን።